አቤት ዳስሩ መንተው ወንድሙ ነው ይሄ ይሄ ሳይሰልክ እንደዚህ ወፍሮ ማለት ነው። ኤሪክሰን ነበር። አንቴና ነገር አለው። አንቴና አለው። እሱማ ጌም መጫወቻ ነበር።

ሁለት ኦልሞስት ሀምሳ ሻንጣ ሊሆን ይችላል። አልባሳቶች አልባሳትና ጫማ የተወሰኑት ከታይለር ፔሪ ነው። ባይዘዌ ታስታውሳለህ? ለሜሪጆ አርባ አምስት ሻንጣ ከሜሪጆ አልባሳት አስገብቼ ነበር የዛሬ አራት ዓመት የኢትዮጵያ አየር መንገድ ተባብሮች። አሁንም ሀምሳ ሻንጣ። አዎ ጽዮን ከአትላንታ አደባባይ አልተናገርኩም። አሁን ይሄ አራት የሆስፒታል አልጋው ሀያ ወከሩ ሁለት ዊልቸር አንድ ኦክሲጅኑ በገንዘብ ቢተመን ምን ያህል ይሆናል? እንጃ ባለሙያዎቹ ናቸው የሚያውቁት። እና በኮንቴነር ደግሞ መሳሪያዎች አሉ የተለያዩ የሆስፒታል ይሄ መፍቻ ነገር ይመስላሉ ማለት ነው። በኮንቴነር ሙሉ አለ። ዶክተሮች ናቸው የሚያውቁት እሱም ለመቄዶንያ የሚለገስ ነው ይህ እንግዲህ በአይነት ከሚለገሰ ውስጥ የሚካተት ነው ሆስፒታሉ ሲገነባ እነዚህ እቃዎች አሁን ገንዘብ ቢሰጥም ሆስፒታሉ ከተገነባ በኋላ እነዚህ ነገሮች መገዛታቸው አይቀርም ግን ያው የገንዘብ ለውጡ ላይ ለውጥ ላይ ያመጣ ይችላል። በአይነት በሚለው ውስጥ እንይዘዋለን። በገንዘብ ቢቀመጥ ግን በጣም ብዙ ይሆናል ብለን እናስባለን። አራቱ ራሱ የሆስፒታል አልጋው እኮ ዝም ብዬ ሳስብ ቀላል አይመስለኝም። በጣም ብደግ ንብን ያላት እንዴ ታይለር ፔሪ ለኢትዮጵያ የአልባሳት ከፊልም ስራው ላይ የተረፈው ነው ወይስ ምንድን ነው? ሙሉ ፊልም ሰርተው ሲጨርሱ ዶኔት የሚያደርጉት ነው እና ባለፈው ለሜሪጆ የአፋም ሻንታ አስገቡት ነበረ። አሁን ደግሞ የተወሰነ ከዛ አለ ጣሚ ስቶሬጅ ነው ያለው እና አሁን ለመላክ ነበረ። አየር መንገድ እዛ ጠይቀው መቄዶንያ ከዚህ መላክ እንችላለን። ኤኒታይም ነገም ከነገ ወዲያም ቢጀመር ምንም እጃችን ላይ ነው ያለው። የታይለር ፔሪ ስቱዲዮ ያለው አትላንታ ነው። ባለቤቱ ገሊላ እና ከአሁን በፊትም ለአልባሳት ፊኒማ ከተሰራ በኋላ ያሉትን አልባሳት ወደ ኢትዮጵያ የመላክ ባህል አላቸው እና የዘንድሮውን ለመቄዶንያ አድርገነዋል። እያለሽ ነው። ስለዚህ ምን ያህል ይታወቃል? ምን ያህል ሊሆን እንደሚችል አሁን ከታይለር ፔሪ ስቱዲዮ ለእናንተ ለአንቺ ጋር የመጣው የተወሰነ ነው። እዚህ ከሀበሻው ኮሚኒቲ ከህብረተሰቡ ደግሞ አሰባስቤ አንድ ላይ ወደ አርባ አምስት ሀምሳ ሻንጣ ይሆናል። አርባ አምስት ሀምሳ ሻንጣ ጎበዝ። ጽዮንዬ በጣም በጣም ነው የምናመሰግነው። አመሰግነው አውቃለሁ፣ ከድሮ ጀምሮ ምን ያህል የተቸገሩትን ለማገዝ እንደምትጥሪ እግዚአብሔር ህይወትሽን ባጠቃላይ ባርከው። እንወድሻለን። እሺ ጽዮን ከአትላንታ ሞቅ አርጉላት።